ትላንትን ወረት፣ ዛሬን እውነት፣ ነገን የዛሬ ትጋትና ንቃት አድርጎ የሚመለከተው መደመር ሁሉንም የትላንት ጥሎ ሁሉንም የዛሬ አንጠልጥሎ ልነሳ አይልም። ከቀደመው መልካሙን ከዛሬ ልፋት አቀናጅቶ ብሩህ ነገን ለመፍጠር የሚተጋ ነው። የመደመር መንግሥት እንደሚለው ከሶሜሪያ እስከ ኢንዱስ ሸለቆ ከግብፅ እስከ ቻይና የቀደሙ ሥልጣኔዎች እጅ ላይ ያለን ሀብት ተጠቅሞ ለፍቶ ጸንቶ ትውልድን የመጥቀም ውጥኖች ነበሩ። ከተሜነት፣ ሰብሰብ ብሎ መኖር፣ ድንጋይ መቆርቆር መትጋት በተላጠ እጅ ከሺህ ዓመት በኋላ የሚታይ ቅርጽ ለእኛ መተው አለበት። እጁ ሳይላጥ ለበርካታ ሰዓት ሳይፈጋ ለትውልድ የሚታይ ነገር ማቆየት አይቻልም። ይህን በሁሉም ሥልጣኔዎች ማየት ይቻላል። ዓለም የተመለከተቻቸው ስልጣኔዎች ተሻጋሪ ሕልም ሩቅ ተመልካች ውጥኖችን ይዞ ከራስ ተሻግሮ ተጽዕኖን በሌሎችም ላይ እስከማጋባት የደረሰ ውደትን የተከተሉ ናቸው። ታሪክ ብቻ ሆነው ያልቀሩትም ለዚያው ነው። ኢትዮጵያም የተመለከተቻቸው ስልጣኔዎች በመውጣትና መውረድ የዛሬዋን ኢትዮጵያ ያስገኙ ናቸው። ከፑንት እስከ ዳማት፣ ከኩሽ እስከ አክሱም እንዲሁም ሌሎች የማዕከላዊ የኢትዮጵያ ስልጣኔዎች ሁሉም የኢትዮጵያን ልክ የሠሩ ከፍ ያደረጉም ነበሩ። ዳሩ ግን መቀጠል አልተቻላቸውም። ታሪክ ብቻ ሆነው ቀርተዋል። ለምን? ታሪክ እንደ ወንዝ ነው፣ ፈሳሽ ነው፣ ወራጅ ነው። ስልጣኔውን ይፈልጋል፣ መገደብ ይፈልጋል፣ መቀየስ ይፈልጋል፣ ማረስ ይፈልጋል፣ ኢነርጂ ማምረት ይፈልጋል። ይሄ ደግሞ ድካምና ስራ አለው። አባይ ታሪክ ነው፣ ንጋት ግን ስልጣኔ ነው። ንጋት ታሪክ በማውራት ብቻ ሳይሆን ታሪክ በመስራት ጭምር ያገኘነው ድል ነው። ደጋግመን እንደዚያ ያለውን ስራ ብንሰራ ታሪክ ብቻ ሳይሆን ስልጣኔን መጎናጸፍ፣ ማቆየት፣ ማሸጋገር እንችላለን ማለት ነው። ውስጣዊና ውጫዊ ምክንያቶች፣ የመንግስታት መዳከም፣ የህዝብ መብዛትና የአቅርቦት መሳሳት እንዲሁም ግጭት ኢትዮጵያ በስልጣኖች ገና ለዛሬ እንዳትትርፍ አድርጓል። የመደመር መንግስት እንደሚለው ይህ በሀያልነቷ እንዳትዘልቅ በገናናነቷ እንዳትሻገር አድርጓል። ለዚህ የገባችበት አዙሪት የዘለቀችበት መዘግየት ምክንያት ሆኖ ይቀመጣል። ቀደምት ነበረች፣ ተቸክላ ቆይታለች፣ በሆነ አዙሪት ውስጥ ገብታለች፣ በጣም በጣም ዘግይታለች፣ ተንሸራትታለች፣ ኋላ ቀርታለች። በጊዜና በዘመን መቀደም የሚያስከትለው ጣጣ መዘጋት፣ መዘግየት፣ መንሸራተት ነው። እየዘገየን በዘመን ስንቀደም ብዙ ጉዳዮች በእኛ እየተዘጉ ዘመን ሲለወጥ እኛ እዛው ቆመን እንቀራለን። በኢትዮጵያ የባለፉት ሺህ ዓመታት ሂደት ውስጥ የነበረ ችግር እርግጥ ነው ኢትዮጵያ የተደነቀ ስልጣኔ ስመገናና መሪነት ነበራት። ዛሬ ግን በኋላ ቀርነት በድህነት ራስን ባለመቻል መነሳት ለድንቁ ስልጣኔ ባለቤቶች እረፍት የሚሰጥ እንዳልሆነ ጥርጥር የለውም። የመደመር መንግስት ቢያንስ እንደ አገር መቆማችንን እንደ ጥሩ ወረት፣ እንደ ሁነኛ መነሻ ይመለከተዋል። ሶስት ሺህ ዓመት ፕላስ እያነሰች እየሰፋች እየቆመች እየተነሳች እንደ ሀገር መቆየቷ ደግሞ የባሰ ስላለ እሱ ቢያንስ እንደ መልካም ነገር ይወሰዳል ማለት ነው። ከነችግሩም ቢሆን ሀገር አለን እኛ ከነችግሩም ቢሆን ቢያንስ እንደዚህ ሁሉም ብሔር ያለበት ስለ አንድ ሀገራዊ ፍላጎት መነጋገር እንችላለን። ስለዚህ ምንም እንኳ የከፉ ጉዳዮች ቢኖሩም አሁንም ሀገርነን አሁንም መነጋገር መቻላችን ተመልሰን ለመነሳት ተመልሰን ለማድረግ ተስፋ ነው። የባሰ ስላለ ከፈረሱት ስለምንሻል በመቆዘም ብቻ ሳይሆን በተስፈኝነትም ማየት ይገባናል ማለት ነው። የመደመር መንግሥት የቱንም ያህል በስልጣኔ ስም ቢነሳ ለዛሬ ብልጽግና መዋል የሚችለው በስራ በትጋትና ልፋት ብቻ መሆኑን ያስቀምጣል። በጋራ ግብ በጋራ መስራት፣ ያኔ በስልጣኔዎቹ እንደታየው የኢትዮጵያን ሀያልነት ማምጣት የቀደመ ክብሯን መመለስ ይቻላል።